ለም የኩን ለዚነ ከፈሩ ምን አህሊል ኪታብ ይላል። ተኪታብ ባለቤት ከሆኑት ወገኖች እነዚ ከሃዲ የሆኑት ክፍሎች ማለት የሁዶችና ክርስቲያኖች ማለቱ ነው። እና ለም የኩን ለዚነ ከፈሩ እነዚያ ተጊዜ በኋላ የካዱት ይላል። ቀደም ሲል አማኞች ነበሩ ማለት ነው። አይሁዶች እንግዲህ በነቢዩላህ ሙሳና ከዛም ቀጥሎ እስተ ዒሳ ድረስ ባለው ክፍለ ዘመናት የብዙ ነብያት ተከታዮች ሁነው ስለመጡ አማኞች ነበሩ ማለት ነው። እንደገና ደግሞ ክርስቲያኖች ነቢዩላህ ዒሳ በሚላኩበት ጊዜ እሳቸውን በትክክል የተቀበሉና የተከተሉት እስከ ነቢዩ መሐመድ መምጣት ድረስ ትክክለኛ አማኞች ነበሩ ማለት ነው። ከዛ እየተንሸራተቱ ሲመጡ ግን መጨረሻ እስላም መጣ። እስላም በሚመጣ ጊዜ ወደ እስላም መሸጋገር ግዴታ ነበረ፣ ሁላቸውም ማለት ነው። ታዲያ ወደ እስላም እንግዲህ አላህ ያደላቸው ሲሸጋገሩ፣ ልግመኞቹ ግን ወደ ኋላ ቀሩ እንደለመዱ በዛው ማለት ነው። እና ከፈሩ የሚላቸው እነዚህ ናቸው። ቀደም ሲል እንግዲህ በእስላም ነበሩ፣ በትክክለኛው እምነት ላይ ነበሩ። ግን ተቀያሪው ሲመጣ፣ መሐመድ ሲመጣ ወደ እሱ እንድትጠቃለሉ ተብለው የነበረውን አደራ በልተው ባሉበት እንደገና እንቀጥላለን መሐመድ እና ቁርአንን ባንቀበልም ችግር የለም ሲሉ ወደ ኩፍር ገቡ ማለት ነው። እና ከጊዜ በኋላ ወደ ኩፍር የገቡት አዲሶቹ ካሃዲዎች አላቸው ማለት ነው። ምክንያቱም ከፈሩ የሚለው ተውላት ቃሉ የሚያመለክተው ትናንትና ሙስሊም የነበሩት እንደገና ወደ ከሃዲነት የተቀየሩ ማለት ነው። ወልሙሽሪኪን ወልሙሽሪኪን የሚለው ግን ተወትሮም ጀምረው ሙሽሪኮች ናቸው። አሁን አዲስ ነቢዩ ሙሐመድ ሲመጡ አይደለም ሽርክ የጀመሩት ማለት ነው። ወትሮም የተለያዩ ጽላቶችን፣ ፀሐይ፣ ጨረቃዎችን ከዋክብቶችን እያመልኩ ነበረና እነዛም ቀደም ሲል የነበሩት አጋሪዎች እንዲህ አይነቶቹ ሁላቸውም ነቢዩ መሐመድ ከመምጣታቸውና ቁርአን ከመወረዱ በፊት ከነበሩበት ፍንክች እንላለን ብለው አያስቡም ነበረ። ምክንያቱም ከኔ የተሻለ ሀቀኛ የለም ብለው ያምኑ ነበረና እንግዲህ የሁዶችም ከዛ በፊት እኛንን በምድር ላይ ያለነው የአላህ ወዳጆች ነሕኑ አብናኡ ላህ ወአሕባኡሁ ይሉ ነበረ ማለት ነው። ነሷራዎችም በበኩላቸው እንደዛው ነሕኑ አብናኡ ላህ ወአሕባኡሁ እና የአላህ ወዳጆችና ልጆች ማለት እኛንን። ከኛ ውጭ ያሉ ህዝቦች በሙሉ እርኩሳን ናቸው ብለው ያምኑ ነበረ ማለት ነው። እንደገና ደግሞ በተመሳሳይ መልኩ ጣዖት የሚያመልኩትም ሳይቀሩ ፀሐይ፣ ጨረቃ የሚያመልኩትም በየበኩላቸው እንደዛው ከኛ የተሻለ ላሳር ብለው ይደነፉ ነበረ ማለት ነው። ሁላቸውም ታዲያ እኛ እንበልጣለን ስለሚሉ ከዛ ከነበሩበት እምነትና አመለካከታቸው ወጥተው ወደ ሌላ ነገር እንሸጋገራለን የሚል ምኞቱም ሀሳቡም አልነበራቸውም ማለት ነው። ሙንፈኪን የተለያዩ አልነበሩም ይላል ማለት ነው። ወይም የተላቀቁ አልነበሩም ሀታ ተእትየሁም ልበይና ግልጿ መረጃ እስከምትደርሳቸው ድረስ ይላል ማለት ነው። ከሱ በኩል የመጣው ግልጽ መረጃ የሚለው ማን እንደሆነ ይገልጠዋል ራሱ ረሱሉ ሚናላህ ከአላህ የሆነ መለክተኛ ታላቁና የመጨረሻው መለክተኛ ሲመጣ አላቸው በተለያየ እምነትና አስተሳሰብ ላይ የነበሩት ሁሉ አቋማቸው ተለዋወጠ ይላል ማለት ነው። የትሉ ሶሑፈን ሙጠሃራ ከኔ ከጌታ የተወረደለትን ንጹህ ጽሑፍ የሚያነብ ሆኖ ሲመጣላቸው ነብዩ መሐመድ ዓለይሂ ሰላቱ ወሰላም እና ሶሑፈን ሙጠሐራ የሚለው ቁርአንን ነው ማለት ነው። ንጹህ የሆነ ማለት ከአላህ በቀጥታ የመጣ መለኮታዊ መጽሐፍ፣ የሰይጣን ወይም የጠንቋይ የሟርተኛ እጅ የሌለበት፣ ማንም ያላቃወሰው፣ ቀጥተኛ እንቆ የሆነው ንጹህ መመሪያ ከጌታ ሲወረድለት ያንን የተወረድለትን መመሪያ በአንደበቱ የሚያሰማና የሚያነብላቸው መልእክተኛ ስናመጣላቸው ጥቂቶቹ ቢቀበሉና ቢተባበሩም፣ ሌሎቹ ግን አህለል ኪታብ ነን የሚሉትም ሙሽሪኮቹም በዛው በነበሩበት መቀጠልን መረጡ ማለት ነው። ፊሃ ኩቱቡን ቀይማ እና በእነዚህ ለነቢዩ መሐመድ በተወረዱ ጽሁፎች ቀጥ ያሉ ህግጋቶችና ደንቦች አሉባት ይላል ማለት ነው። በቁርአን ውስጥ እንግዲህ የተነገሩትና የተደነገጉት መመሪያዎች ፍትህ የተሞላባቸው ናቸው። ማንንም የማይጎዱና የማይበድሉ፣ የማንንም መብት የሚያከብሩና የሚያስከብሩ፣ ወደ ግራ ወደ ቀኝ የማያጋድሉና የማይዘነበሉ ቀጥተኛ ህግጋቶችና ደንቦች የተሞላበት ናኩቱ ማለት እንግዲህ አላህ ሱብሃነሁ ወተዓላ በኪታቡ ውስጥ የሰጣቸው አስተምሮዎችና ደንቦች፣ ድንጋጌዎች፣ መመሪያዎች ናቸው። ያለፉት ነቢያቶች ሁሉ መመሪያ ጭምቅ ነውና ማለት ነው። ጽሑፎቹ እያንዳንዳቸው ብዙ ጽሑፍ የሚወጣቸው ናቸው ማለት ነው። እና ቁርአን እንግዲህ ለእውቀት ለውቀት ሁሉ ምንጭ ነው ማለት ነው። መጀመሪያ የወረደው የአንድ ጥራዝ ቁርአን ነው፣ ግን በዓለም ላይ የሞላውን የተለያየ በተለያየ ሙያና በተለያየ ዘርፍ እውቀት የተባለን ሁሉ የወለደው ቁርአን ነው። ስለዚህ ቁርአን የብዙ መጽሐፎች ምንጭ መሆኑን ሲጠቁም ገና ከመነሻው ፊሃ ኩቱቡን ቀይማ ቀጥተኛና ትክክለኛ የሆኑ መጽሐፍቶች በውስጡ የተሞላበት የሆነ ንጹህ መጽሐፍ አወረድኩኝ ይላል ማለት ነው። ወማ ተፈረቀ አለዚነ ኡቱ ልኪታብ እነዛ ቀደም ሲል ኪታብ የተሰጡት ወገኖች አልተለያዩም እና አልተበታተኑም ኢላ ሚን ባዕድ ማ ጃአቱም ልበይና ግልጽ የሆነው መመሪያ ከደረሳቸው በኋላ እንጂ ይላል ማለት ነው። ቁርአን ማለቱ ነው። በነብዩ አማካይነት እንግዲህ የሁዶችም ሆነ ክርስቲያኖች ቀደም ሲል የመጨረሻው ነብይ ከመጣ እውነት እንደተባለው ሆኖ ከመጣ ልንቀበለው እንችላለን እያሉ ተስፋ ይሰጡ ነበረ ኋላ ግን የተወሰኑት በቃላቸው ሲሞሉ ሌሎቹ ግን እንደገና ያ ወሳኝ የሆነው መረጃ በሚደርሳቸው ጊዜ በመቀበልና በመከተል ፈንታ መበታተንና መዘራጠጥን መረጡ ለምን ለተንኮልና ለምቀኝነት ሲሉ ማለት ነው እሱ አይደለም ይመጣል ተብሎ የተነገረለት እያሉ በመጃጃል በዛው በነበሩበት ወደ ኩፍር የገቡ ማለት ነው። በዚያ አቋማቸው አላህ ሱብሐነሁ ወተዓላ ደግሞ በምን መልክ እንደሚያቸውና ምን እንደደገሰላቸው በሚቀጥሉት አንቀጾች በሚቀጥለው ክፍር ትምህርታችን እንመለስበታለን። ወሰለላሁ ወሰለም አለ ነብዩ ወአለሂ ወሽክራ